የጉዳዮች ላይ ጊዜ የሆነ ሰዎች ስራ ላይ ጊዜ የሆነ ሰዎች ኢንሻ አላህ ዚክር ማብዛት እንዳለብን አንድ ሁለት ዚክሮችን እንነጋገራለን። በአላህ ፈቃድ ለመስማት ዝግጁ ናችን? እነዛ ዚክሮች አሁን እየደናገርኩ ኢንሻ አላህ በውስጣችሁ ትይዟላችሁ። የመጀመሪያውም መነግራችሁ በጣም የሚያጅብ ነገርና በጣም የሚገርም ነገር ዚክር ወደ ዚክሩ ላ አክበር ያላባ ዚክር ውዱ አይፈልግ። ጀናባ መሆን አለመሆን አይለይ። የወር አበባ ላይ መሆን አይሆን አይለይም። ዲግሪ አይፈልግም። ሸኽነት አይፈልግም። ዑለማነት አይፈልግም። ዳሪነት አይፈልግም። ምንም ነገር ማይፈልግ ነገር ቦታ አይፈልግም። ጊዜ አይፈልግም። ገንዘብ አይፈልግም። ነገር ግን ከማንኛውም ዒባዳ ግን የላቀ ዒባዳ፣ ሰውየውን ትልቅ ደረጃ ላይ የሚያጎናጽፈው ዒባዳ ቢኖር ዚክር ነው። የማንኛውም ሙስሊም የሆነ ሰው አንደበቱ፣ ምላሱ አላህን ከመዘከር ሊቆጠብ አይገባም። አንድ ነገር ልንገራችሁ፣ ነቢዩ ዐለይሂ ሰላቱ ወሰላም በቀን መን ሰአለ ላሃ ፊል የውሚ ሰላሰ መራት በቀን አላህን ሶስት ጊዜ የሚያደርገው ሰው በቀን አላህን ሶስት ጊዜ ከጀሃንም ጠብቀኝ ያለው ሰው የሚያገኘው ሽልማት በቀን አንድ ቃ አይፈጅብንም። እሱ ምንድን ነው? አላሁመ ይህንን በቀን ያለ ሰው ወይም ደግሞ አላሁመ የሚያስሉ ከረዳ ከወጀና ወአዑዱ ቢከ ሚን ሰኸትከ ወና፣ በማንኛውም ሁኔታ ጌታዬ ወይ እኔ ጀነትን እጠይቃለሁ፣ ከጀሃነም እጠበቃለሁ። አላሁመ እስቲ በሉ አላሁመ የሚያስአሉከ አልጀና ወአዑዱ ቢከ ሚን ናር አንድ

አድሕልሁ ፊየ እኔ ውስጥ ክተተው። ጀነትን እየለመነ አይደለ ስጠው እኔን ብላ፣ እራሷ ጀነት ትለምናለች። ከጀሃነም ተጠበቅ፣ ወቃለት ናር፣ እሳት ትላለች። ጀሃነም ትላለች፣ አላሁመ አዒዝሁ ሚኒ፣ ጌታዬ ወይ ከእኔ ጠብቀው፣ ከጀሃነም ጠበቅ ለምዋ፣ ከእኔ ጠብቀው፣ ውስጥ አትክተተው እያለች ጀሃነምም አላህን ትማጽና ነች። እንዳትረሱ እሺ። በቀን ሶስት ወይም ማለት በቀን ውስጥ የምንም ያልክራውን የምትሆኑ መኪና እየነዳችሁ ኮምፒውተር ላይ የሚያላችሁ ስልክ እየነዳጋችሁ ሰራ ብያላችሁ በማንኛውም ሁኔታ ይህ ነገር እንዳያመጣችሁ። ሁለተኛ አንድር ጨምረላችሁና፣ ሁለተኛ የትኛውም ሁኔታ ላይ ሆናችሁ ሰላሳ ሰከንድ ምናልባት የሚፈጅባችሁ ነው

ይሄ ደግሞ ሽልማት ደግሞ ያላህ ጌታ መናገኝ በሽልማት ነው። ከሊመታኒ ሁለት ንግግሮች አሉ። ሁለት አላፎች አሉ አይደል? ሰኪነታኒ ከባድ የሆኑ ፊ ሚዛኒ ሚዛን ላይ ተገኛ ማለት ሲቀመጡ፣ በጣም ሚዛንን የሚደፉ ከፊፈታኒ በጣም ቀላል የሆኑ አለል ሊሳኒ ከምላስ ሲወጡ በጣም ቀላል ሸርቅ፣ ብዙም ማያስፈልጋቸው የማይከብዱ ሐቢበታኒ ተወዳጅ የሚሆኑ አላህ ጋር ያላን ጌታ የሚያስገኙ ኢለ ረህማኒ አዛኙ አምላካችን አላህ ዘንድ ተወዳጅነትን የሚያተርፉን ሚዛን ላይ ከባድ ናቸው፣ ምላስ ላይ ቀላል ናቸው። አላህ ጋር ተወዳጅነትን ያተርፋል። እነሱ ምንድን ናቸው? ምንድን ናቸው? ሱብሃንአላሂ ወቢሐምዲሂ